ፊትለፊት ነው ወይስ በማስረጃ ሲባል ፊት ለፊት እየወጣ ማለት ነው። ከዛን እንዴት ወንድማችን አፉ እንደተሳሰረ አይታችኋል። እና እኔ እግዚአብሔርን የሰራው ነው ምለው እና ምክንያት አድርጎ ዮሐዲን እግዚአብሔር ድንቅ ስራ ሰርቷል። ስምንት ሺህ ሰው በነገራችን ላይ እነዚህን የምንለው ብዙ ሰዎች ስለሰሙትና ይህን እውነት እንደው ልባቸውን ያነሳሰዋል ብለን ደስ በሚል ውይይት ቤተክርስቲያን ታይታበታለች ፕላስ ነፍሳት ይድኑበታል ብለን ስለምናምን ነው፣ እና ዮሐዴ እግዚአብሔር ይስጥልን፣ የአገልግሎት ዘመን ልደትም እግዚአብሔር ይስጥልን፣ የአገልግሎት ዘመንን ያርዘምልን። ይሄ ነው ክርስትናችን፣ ከበፊትም ታውቃላችሁ። በእርግጥ ሀሳብ ምናልከ ምክርታ ዮባ ዮሐዴን አስገቡት እምቢ ብሎኛለን፣ የማስገባት ኦኬ እኔም ስስበው ነበር። ኦኬ ገብቷል አሁን። እኔ በጣም የሚያስገርመኝ ከበፊትም የሆነ ጊዜ ልደትም ብሎት ያውቃልና እና አንድ ሰው ውይይት ጀምሮ ቢወጣ ሌላኛው ሰው ያንን ሀሳብ የመቀጠል ልማድ አለን ማለት የሆነ አንደናገርም። ምክንያቱም በዛን ያክል ተሳስረናል ማለት ነው እና መግባባቱ ከይሄ ቃላት ከመናገር ባለፈ ነው። ከቃላት ባለፈ የውስጥ መስማማት አለና ልደት ያንን አስቦ ሲወጣ ማንም አልነገረውም ራሱን ያሰበው አይደለም። ያውቀዋል ማለት ነው። ይሄ ነው ክርስትናችን ውጤቱና እግዚአብሔር ይመስገን፣ በጣም ደስ ብሎናል። አንቺ ሚስማር ደስ ብሎናል። ለማንኛውም ተሰማልን ዩባ እግዚአብሔር ስጥል፣ እናመሰግናለን። በጣም በጣም ነው ደስ ያለኝ ዮሐድ ነት። አንደኛ ደውዬለት እሺ ብሎ መምጣቱ፣ ሁለተኛ ደግሞ ቴዲንም ዮሐድን አስገባው ስለ እሺ ብሎ ማስገባቱ ራሱ ቴዲንም እናመሰግነዋለን። በነገራችን ላይ በጣም ስርዓት ያለው ፍትሐዊ የሆነ ሰው ነው። ነቱን ለመናገር እስኪ አሁን ቀጣይ ማን የገባው? እንደየአገባባችሁ አቢኔ አለ፣ እብነ ሐኪም አለ፣ ማማዬ መዝሙሪያ ያሬድ እና እዝራ ናቸው። እብነ ሐኪም ይቀድማል ይመስለኛል፣ ከአቢኔ ወይስ ማማዬ? ለመቀር አቢኔ ይቀድማል እላታለሁ። እሱ ይቀጥልና አቢኔም ይቀድማ። እሺ ሙሽራው ቀጥልሽ ሁላችንም ሰላም ብያለው። ረጅም አይደለም፣ ትንሽ አንድ ደቂቃ ልውሰድና በመጀመሪያ ልደት በጣም ቴንኪ። እኔ ከመጀመሪያ ጀምሮ እየሰማው ስለነበረ እሱን ኢንቫይት ያራክበትና ከባ ከገባ በኋላም ደግሞ አንተ መውረድ ኦርቶዶክሶች ይበዛሉ ሲል አንተ መውረድ በጣም ትልቅ ነገር ነው። ዮሐድ በጣም ጸጋውን ያብዛል። ከዚህ በላይ ወንድሜ እውነት ከመናገራችን በፊት የባለፈውም የመዝሙር ያሬድም እንግዲህ ትህትና ይሄ ትልቁ ስብከት ነው በቃ ትህትናችን በራሱ ስብከት ነው። እና ብዙ ነገር ነው ያየ ነው ብዙ ነገር ነው የተማር ነው እኛ ራሱ እኔ ቁጭ ብዬ ነዋፌን ከፍቼ ስማር የነበረው ነ ይሄ በጣም ትልቅ ነገር ነው። ይሄ ሊመሰገን የሚገባ ነገር ነው። እና ዝም ብዬ ማለፍ አልቻልኩም። የምር በቃ ይሄ ደስታዬ ሳቄን እያመጣ ነው ስሰማ ነበረው። በቃ ትልቅ ንግግርን የተናገረው ዮሐድ ሰዎች እንደ ቀላል የሚያዩት እኛ ከሞት በኋላ ሌላ ህይወት አለ። ዘላለማዊ ህይወት አለ። ተስፋችን ክርስቶስ ነው። ተስፋችን የዘላለም ህይወት ነው። እዛኛው ቤትስ ተስፋቸው ጉች ጉች ያለጡት ነው። ይሄ ቀላል አይደለም። በዚህ እና በጣም ነው የምናመሰግነው። በጣም በጣም እንወዳችኋለን። ጸጋውን ያብዛላችሁ። ከዚህ በላይ እንማራለን በእናንተ እና እናመሰግናለን። ቃልዩት ያሰማልን። አቢኒ እግዚአብሔር ይስጥልን። እናመሰግናለን ለሰጠን ሀሳብ እናመሰግናለን። እብነ ሀኪም እስታዝ ከስልምና ጀማ ስታዝ ዮሐድ ልደትዬ፣ ሁላችሁም የምንወዳችሁ በጣም አከብራችሁ ወንድሞቼ፣ እህቶቼ ሰላም ብያለው በቅድሚያ ልደትዬ እግዜር ያክብርልን። ሁሉም እንዳሉት ነው፣ በጣም ትልቅ ስራ ነው የሰራው። እግዜር ያክብርልን። ወንድም አለም የነፍሱ ጋ ያርገልን። ዛሬ እኔ ዮሐዴ በነበረው ቆይታ አንድ ውስጤ ላይ የመጣ ነገር ነበር። እኔ ውይይት አለሉም ወቀጣ ነው ምለውና አንድ ታሪክ ተዛለኝ። ዮሐዴ ማእክስቴ ያውቁታል በደንብ ይህን ታሪክ። ሳይህ አል ቡሃሪ 4428 ላይ መሐመድ የሆነ ቃል ተናግሮ ነበር። ያኔ የበላውት ምግብ መርዙ ልቤ ላይ የነበረው ህመም ዛሬ ተሰማኝ አለና ሲሞት ነው ይህን የተናገረው። ዛሬ መሀመድ እንደው እግዜር ከሲወል ቢያወጣው ይህንኑ ቃል የሚደግመው ይመስለኛል። ህመሙ ልቤ ላይ ተሰማኝ የሚል ይመስለኛል። መሀመድና በዚህ ልክ ነው የታየው። ዮሐዴ በጣም በጣም የሚገርም አገላለጽ፣ ሰዓት አጠቃቀም እንደው ሲናገረው ራሱ የሚያነብ ነው የሚመስለው እና ሁል ጊዜ የምንኮራባችሁ ወንድሞቻችን ናችሁ። ስለ እናንተ አምስት ዓመት ዝም ብንል ደስ ይለናል፣ አስር ዓመት ዝም ብንል ደስ ይለናል። እና ከልብ የሚያወጣ አገላለጽ ነበረ። በስነስርዓት ሁሉም ላይ በክርስትናው ያለውን በእስልምና የሚያለውን በስነስርዓት ተገልጦ ታይቷል ማለት ነው። አንድ በጣም ትልቅ ድል አለ ባይዘ ዩዥዋሊ ከውይቶች በኋላ ፊልም እናደርጋቸው ደሎች አሉ እና አንደኛው ነገር ከዚህ በፊት እስልምና ላይ ተፍሲር አንቀበልም እከሌን አንቀበለውም የሚል ነበር የምንሰማው ወይም ደግሞ ይሄ ሀዲስ ዳኢፍ ነው ሸርሁን አምጡ ወይም ሰንሰለቱ ልክ አይደለም ወዘተ ነበር የሚሰማው። ዛሬ ወደ ተለየ ምዕራፍ ተሻግረዋል። ሙስሊሞች በውስታዛቸው አማካኝነት ለየት ወደ አለ ምዕራፍ ተሸጋግረዋል። እሱ ምንድ ነው? የእንግሊዝኛ ትርጉም አንቀበልም። ይሄ በነገራችን ላይ በጣም ዩኒክ ነው። ዩዥዋሊ እስካሁን ድረስ በዚህ አይነት እርግጠኛ በሆነ ሴንስ ሰምተህ ነው አናውቅም እኔ ሰምቼው አላውቅም። ግልጽ በሆነ ሁኔታ በአረብኛ ቋንቋ ካልሆነ እስልምና አይሰበክም የተባለበት በአላህ አላህ ራሱ አረብኛ ተናጋሪ ነው የተባለበት የቁርአን ሐዲስ የመሳሰሉት ከአረቡ ሲወጡ ልክ አይደሉም የተባለበት ማለት ነው። ግልጽ በሆነ ሁኔታ ለረጅም ጊዜ ስንናገረው ስንጮህ የነበረውን ነገር ዛሬ በገሃድ ወጥቷል፣ ያው በዚህ ሰው ሁሉ ፊትና እኔ በጣም ደስ ብሎኛል። ሀዲሱን አንቀበልም በቃ። የእንግሊዝኛውን ሀዲስ ባይዞ የተረጎሙት ብዙ ሰው ላያውቅ ይችላል። ያንን የተረጎሙት የራሳቸው አሊሞች ናቸው፣ የእስልምና ስኮላሮች ናቸው ያንን የተረጎሙት ይህን ሀዲስ የተባለውን ማለት ነው። ኤቭሪቲንግ፣ እኛ የምናቀርበውን አሁን ቅድም ስታዩት ዮሐዴ ሲያቀርብ የነበረውን አጠቃላይ የተረጎሙት የእነሱ አሊሞች ናቸው የእስልምና ሳይቶች ናቸው። እና በዚህ ደረጃ በአህዲሶቻቸው እስኪያፍሩ ድረስ በእንግሊዝኛ አናነብም አንፈልግም እስኪሉ ድረስ ነው የሰማነው። እና ይሄ ለእኛ በጣም ትልቅ ድል ነው፣ በጣም ትልቅ ነገር ነው። ዮሐዴ የነፍሱ ዋጋ ያርግልህ፣ ቃሊዮት ያሰማህ፣ ከዚህ በላይ የምታገለግልበት እድሜ ጸጋውን ያድል ወንድሜ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለሚሰሙ ሙስሊሞች የሁልጊዜ ስኒክ አድርገው ስለሚሰሙ አትፍሩ፣ አትረበሹ፣ አትታወኩም። ኢየሱስ ክርስቶስ አምላካችሁ ነው፣ የፈጠራችሁ ጌታ እርሱ ኢየሱስ ክርስቶስ ብቻ። ስለዚህ ወደ ፈጠራችሁ ወደ ስላሴ ተመለሱ ላለው ነፍሳቸውን እንግዲህ የሚያድኑበትን መንገድ እግዚአብሔር አምላክ ይምራልን። ዜር ያክብረልኝ ሁላችሁ ነው። እሺ ተባረክ ወንድማችን እግዚአብሔር አምላክ ያክብረ አመሰግናለን። ቀጣይ ወደ እህታችን እንመጣለን። ከዛ መዝሙር ያሬድ አለ፣ ከዛ እዝራ ይዘምርልን እና ምናልባት መዝሙር ያሬድ ሌሎች ወንድሞች የመክፈት ፍላጎት ካላችሁ የዮሐድን ንግግር የመጨረሻ ንግግር አድርገን ከዝራ በኋላ እንጨርሳለን። ጀስት ሪፍሌክሽን ለመስጠት ብቻ ነው የከፈትኩት ስሜታችሁን ለማየት እና እኔ በበኩሌ እጅግ በጣም ደስተኛ ስለነበርኩኝ በሆነው ነገር። በቀደም በነ መዝሙር ያሬድ ደስተኛ ነበርኩኝ። ከዛ በፊት በነፈለገና በነኤርሚ በነ እጅግ በጣም ደስተኛ ነበር። ዛሬ ደግሞ በወንድማችን በዮሐድ እጅግ በጣም ደስተኛ ሆነናል፣ በብዙ አቅጣጫና ክብር ለእግዚአብሔር ክብር ጌታችን ኢየሱስ ክርስቶስ ለነገሰበት ዕለት ይሁንና። በጣም ደስ የሚል ጊዜ ነበር። እስኪ ማማዬ ደግሞ ያው አሳብሽን ስጭ። እሺ ሰላማችሁ ይብዛ፣ እንዴት አመሻችሁ? በመጀመሪያ በጣም ነው ደስ ያለኝ እውነት ለመናገር ዮሐዴ፣ ቃሉ ቤት ያሰማልን እግዚአብሔር ያክብርልን። እንዳላችሁት ነው ገና እንደገባችሁ ልደትን ነበረ ያየሁትና ልደት የክርስትናን ትምህርት ነገረ ደህነትን ነክቶ በራሱ ተናቦ ደግሞ እኔ ወርዳለው አለው ልደት ዋዴን አስገቡልኝ ብሎ ማለቱ ራሱ ይሄ በጣም ትህትናችንን የሚያሳይ ነው። አንድ ቪዲዮ እያየው ነበር። እንደውም አንዲት ልጅ የኦርቶዶክሳውያን ትህትናን እንደ ሃይማኖተኛ ይሄ ሃይማኖተኝነት ነው እያሉ ይተቹታል፣ ይሄ ግን ፍጹም ስህተት ነው፣ ይሄ እንደውም ትክክለኛ የሰው ልጆች ሊያደርጉት የሚገባ ነው ብላ አንድ ፕሮቴስታንት እህት የተናገረችው ንግግር ነበር እና ያንን ያየሁበት የወንድማማቾችን ትህትናነት ማለት ነው። እና ደስ ብሎኛል ዮሐዴ፣ እኔ የዮሐድ ስብከት እንትን የመሰለኝ መንገድ ጠራቂው መጥምቁ ዮሐንስ። ለምንድነው እንደዛ ያልኩት? ሁለቱንም እየሸረፈ ነው እየነካባቸው ትክክል አለመሆኑ አስተምሮቱ ሥላሴን ሲያስረዳ በዛንኛው በኩል ያለውን አረዳድ ያው ታውቁት አላችሁ፣ ያንን ነገር ራሱ እየሸረፈ የእኛም መረዳት እያስቀመጠ የቤተ ክርስቲያንን ትክክለኛ የሥላሴን አስተምሮትም እያስቀመጠ ነገረ ድህነትንም ጭምር ምንድን ነው የቤተ ክርስቲያን ነገረ ድህነት እንዴት ነው ትምህርቱ የሚለውን ራሱ ከፕሮቴስታንቱ የራሱ የፕሮቴስታንቱን ራሱ ስህተት መሆኑን እያሳየ ያለፈበት ውይይት ነው። ከእስልምናውም ከፕሮቴስታንቱ ማለት ነው እና መንገድ ጠራጊ ያልኩት ለዛ ነው። የሁለቱንም እየጠረገባቸው ያለፈበት ውይይት ነው እና በጣም ደስ የሚል በጣም ደስ ያለን ውይይት ነው እና ዮሐድ እግዚአብሔር ያክብርልን። ከዚህም በላይ እግዚአብሔርን የምታገለግልበት የቤተ ክርስቲያንን ትምህርት የምትገልጥበትን እድሜና ጤና ይስጠ። ሰው ለክብሩ ሲገባ ክብሩን ለማሳየት ሲገባ እንደዚህ ነው የሚሆነው። በነገራችን ላይ ምንም የሚያስተምረው ራሱ እንትን አይልም አይገባችሁም። የራሱን ክብር ለማሳየት ሲገባ የቃሉን እያስረዳ እንኳን ቃሉ ራሱ ለሰው ምንም የሚገባ አይደለም። የራስን ክብር ለማሳየት ሲገባ ማለት ነገር ግን እግዚአብሔርን መከታ አድርጎ ሲገባ፣ ቤተክርስቲያንን መከታ አድርጎ ሲገባ አንድ ሰው እንደዚህ ነው ሰዎች እንዲረዱት ሰዎች እንዲሰሙት ያደርጋል። እና ከዚህም በላይ የምታገለግልበትን ጤና ይስጥህ። ዋዴ፣ እናመሰግናለን። ቀጥሉ እግዚአብሔር ስትል እናመሰግናለን። በመሀል ደግሞ እህታችንን ሩሃማን ማመስገድ ይኖርብናል። እውነቱን ለመናገር በጣም ወሳኝ ነገር እያንዳንዱ ወንድሞች በተለያየ ጊዜ በተለያየ ሰዓት ላይ ወንድሞችን የምትደግፍ በጣም ማለት እሷ በጣም የምትለይ ሰው ናት። ስትጠራ የትኛውን ቦታ ላይ የምትመጣ ሰው የበረከት ስራ ላይ ይበሉት፣ ወንድሞችን በመደገፍ ዙሪያ ላይ ይበሉት። እግዚአብሔር ይስጠሽ፣ እግዚአብሔር ይባርክሽ፣ ቤትሽን፣ ሁሉ ነገርሽን ከዚህ በላይ እግዚአብሔር አምላክ ይባርከው። እጅግ በጣም በጣም በአንቺ ደስ ወንድሞች ጋር እየገባሽ ስለምታበረታች በጣም ማለት ቀላል ነገር አይመሰለን። እንደዚህ ማለት እሷ የምታደረገው ነገር ካያችሁት፣ መቼ ስለ እሷ ብዙ አላውራ፣ ታውቁታላችሁ። እግዚአብሔር ይባርክሽ ብቻ በሏት። ተዋረቂ ወደ መዝሙር ያሬድ ለምጣ። እሺ ሰላም ይሁን ለሁላችሁ። ክርስቶስ ተንሳሙታን። በአማን ተንሳሙታን። ሁላችንም ያሰባሰበን የአባቶቻችን አምላክ ሥላሴ ይመስገን። ብለትሻ እንዲ ስለሰበሰብቀን እናመሰግናለን። ይሄን ሰሞን እንደ አንድ ታናሽ ወንድም እንደ አንድ ከእናንተ ስር ቁጭ ብሎ እንደሚማር ሰው ሜይ ቢ እናንተ ያላያችሁት ግን የማየው ነገር ልናገር። እሱ ምንድነው ይህ ሰሞን እነዚህ ወጣቶች እነዚህ አመዳሞች እነዚህ ዚግቦ ይባሉ የት ልጆች ናቸው? የት ቤተክርስቲያን ልጆች ናቸው የተባለ ቤተክርስቲያን እየተመሰገነች ነው። ቤተክርስቲያን እየተነሳች ነው። ኦርቶዶክሳዊት ያሬድ አይደለም ልደት አይደለም ወይ ዮሐድያ አይደለም። ቤተክርስቲያን እየታየች ነው ጎሉ ይሄ ነው። ባይዘወይ ጎሉ ሰዎች እኛ እንዲያጨበጭቡልን እኛ እንዲያደንቁን እኛ ላይ በቃ ስታክ እንዲያረጉ አይደለም። ጎሉ ቤተክርስቲያን እንደትታይ ነው። ምክንያቱም መድኃኒት የምትሰጥ ፈውስን የምትሰጥ የክርስቶስ አካል የሆነች ቤተክርስቲያን እንዲመጡ ነው። እና ቤተክርስቲያን በጣም እየታየች ነው። ስለዚህ ይሄን ደግሞ ያደረገ በኛ በምስኪኖቹ ምን በማናቀው ምንም እዚህ ግቡ በማንባል ነው በደል ድካም በበዛብን ተርነቱን አብዝቶ ነው እና መመስገን ያለበት በዚህ ሁሉ እግዚአብሔር ነው። በጣም መመስገን መወደስ፣ መደነቅ፣ መታየት፣ መድመቅ፣ ከፍ ማለት ያለበት እግዚአብሔር ነው ብዬ አምናለሁ። በተረፈ ግን ስለኛ ደግሞ ስለማንጠቀም ባሪዎች ደግሞ ጥቂት ሀሳብ ልስጥ። ከልደትሽ ዛሬ ምን ተማርን? ትህትና። ይሄ አውቃሉ ብሎ መወጣጠር አውቃሉ ብሎ መነፋፋት፣ በቃ ናምን ናም የምትለው ነገር ሳይኖር ወንድሜ ከኔ ይበልጣል፣ ወንድሜ ከኔ ይሻላል ወንድሜ እርግጠኛ ነኝ እኮ ልደት እኮ ምንም አያንስም። እኔ ነው ብንሰጠው ጉግል አድርጎ መውጣት ይችላል። ኦልሬዲ ቁርአኑም ሀዲሱም አለ መተርጎም ነው። ግን ደግሞ እንደዛ አላለም። ልደት እና ይሄ በቃ ቢግርግሩ እንትን ሳይለው አሻግሮ ያየው ምንድን ነው ከኔ የተሻለ ወንድም አለ። እንግዲህ ዮሐድ በሰውነትም ቀጫጫ ነው፣ ምንም እንዲያው ንፋስ ሲመጣ እንኳን ልደትን ይዞ ነው የሚድ ነው እና ሰው በቃ ልደ የልደትን ምን ምን አስታወሰኝ መሰለህ ልደትዬ ኤልሳቤት ድንግል ማርያምን ልክ ስታያት የአስራ አምስት ዓመት ብላቴና ናት ገና ልጅ ናት ገና በቃ እና ራሷን ዝቅ አረገችና የጌታዬ እናት ወደ እኔ ትመጣ ዘንድ እኔ እንዴት ይሆንልኛል አለች አሮጊቷ አሮጊቷ ኤልሳቤት ራሷን ዝቅ አርጋናት ስለዚህ በጣም በጣም ወንድሞቻችን ይህን ስሙን የምትሰሩት ና ለማስመሰል አይደለም። ይህንን በልደትዬ ላይ ስላየን በእውነት ልደትዬ እግዚአብሔር ይስጥልን። ይህን ጸጋን አይንቃ አውሰድብን። ትልቁ ጸጋ ይሄ ስለሆነ እውቀትም አይደለም፣ ሌላም አይደለም፣ ትልቁ ጸጋ ትህትና ነው። ትልቁ ጸጋ ከእንድ ከኔ ወንድም ይበልጣል። ከኔ ቴ ትበልጣለች ማለት ነው እና እሱን አይቻለው ናልደት ይሄን በጣም በጣም ትልቅ ጸጋ ነው ስላሴ አጽኑል ዮሐድዬ ዮሐድዬ ጠጅ ነው በቃ ምን ልበላት ጠጅ ነው እንደ ቅጥመቱ አይደለም በደንብ ነው የሚያሰክረው የዮሐድዬ በደንብ እና በቃ ዮሐድ ለጠጣው ሰው ዮሐድ ያሰክራል ያሰክራል ኔ የሚናገረው ንግግር የሚያወጣው ቃላት ብስለቱ የቃላቶቹ ታይም ማኔጅመንቱ እነዚህ ሁሉ እነዚህ ሁሉ በጣም የዮሐድ ለፍቷል ማለት ነው። ከየትም አይመጣም ይሄ። ባይዘወይ ልፋት ይፈልጋል። ደጅ መጣት ይፈልጋል። ቤተክርስቲያን፣ መጽሐፍት ማየት ይፈልጋል። ዝም ብሎ አይመጣም ይሄ። በመርፌ የሚሰጥም አይደለም። ስለዚህ ዮሐድዬ እግዚአብሔር አበርታ፣ ፍጻሜን ያሳምር። ከዚህ በላይ ደግሞ የምትበረታበትን፣ ከዚህ በላይ ገና ብዙ ስራ ይጠበቅባል። ባይዘወይ ይሄ የሚያሳየው ገና አልሰራህም ማለት ነው። ገና ብዙ ስራ ይጠበቅባል ማለት ነው። ስለዚህ እንድትተጋ፣ እንድትበረታ የምናመሰግን ለዛሬው ነው። ገና ለነገው ገና ነን ስለዚህ እለት እለት ደግሞ ስንገኝ እንድናመሰግን አሁን ኃላፊነት የወረደብህ አንተ ላይ ትከሻት ላይ እና ስለዚህ እሱም በርታልን። እብነ ሀኪም በጣም እብነ ሀኪም ያልታወቀባቸው ግን በጣም የሚደንቁ መምህር ናቸው። የሚያስተምሩት እስልምናው ላይ ነው። በጣም እስልምናው ክርስቲያን ላይ ነው። ሁለቱም ላይ ነው። ማማይ እነ መምህር ዝቅያስ እነ አኬ እነዘማርያም እነ እዮባ መኳ ዲያቆን መኮ እነ ዲያቆናታኒም እነ ታላቁ ጅብሪል ኧረ ማንን በጣም ብዙ እህቶች እና ወንድሞች እነ ቤቲ፣ እነ ጽዮን፣ እነ ርግ፣ እነ ትንሿ በጣም ብዙ እና ይሄ ሁሉ ቤተሰብ ሆኖ በክርስቶስ አካል ላይ ሆነን ለአንዲቷ ቤተክርስቲያን የምንሮጥ ለአንዲቷ መንግስት የምንሰራን እና በጣም በርቱልን፣ በርቱልን፣ አስተምሩን ተክታችሁ እኛ ከታችሁ ነው የምንማረው ከኔም ጭምር ማለት ይሄ ትትና ምናምን እንዳይመስላችሁ ከልብ ነው። ከኔም ጭምር ብዙ ስለምታስፈልጉን ብዙ ከእናንተ ስለምንቀዳ ስለምንማር፣ ስለምንኮርጅ በደንብ ተግታችሁ አስኮርጁን። የሚኮረጅበት መልስ ያለው ሰው ነው እና ስለዚህ ተዘጋጁ፣ አጥኑ እንድንኮርጅባችሁ ሁሌም ዝግጅት ይሁን። የመጨረሻው ማጠቃላይ ልገት ጥንቃቄ ደግሞ ማድረግ አለብን። እንግዲህ በጣም አሁን መጠንቀቅ ካልቻለም ደግሞ በዚሁ ልክ የገነባ ሁሉ ደግሞ በአንድ ጀምበር ይፈርሳል። ስለዚህ ህይወታችን መጠንቃለ ፈተናዎች ይመጣሉ፣ በዛም በዚህም ስለዚህ በጣም በጣም መጠንቀቅ ያስፈልጋል ብዬ አምናለው እና በዚሁ ልክ ጥንቃቄ እናደርግ። ቴዲ የሚያዋየንን ቴዲም በጣም ልናመሰግነው ይገባል። ይህን ሰሞን አላውቅም እሱ እየሰራ ያለው ነገር በጣም ጥሩ ነገር፣ ኒውትራል ሆኖ የሚያወያየው። እግዚአብሔር ደግሞ ተጠቀመበት እና ያበርታን ያበርታን ለማለት ነው። ጸጋ ይብዛል ለሁላችንም። የአባቶቻችን የሐዋርያቱ የአባቶቻችን የሰማይታቱ የአባቶቻችን የቅዱሳት አንስት የእናቶቻችን አባቶቻችን ለተክለ ሃይማኖት የደጋግ አባቶቻችን አገልግሎት ብርታት፣ ፍቅር፣ ጽናት፣ ጥበብ ማስተዋልትትና ለእኛ ገንዘብ ይሆንልን ጊዜ የስትልን ፍጻሜያችን ይመር ለክብር ስጋ ለክብር ደግሞ ያብቃል። አሚን አሚን። እግዚአብሔር አከብርልን ዕዝራን መዝሙሩን መዝሙሯን መጨረሻ ላይ እናርጋት አጅበን እንድንጨርስ ለሪፍሌክሽን ብቻ ስለሆነ የገባ ነበረው ስሜት አጠራ አጠራለች ደቂቃ ከዛ ዩሃዴም ደግሞ ለሚሰራ ሰው ደግሞ ማበረታታ ተገቢ ነገር ስለሆነ ነው እናደረግ ነው። እና ዩሃዴ ላስቀደሙ መስለኛ አሁን ኡስታዝ ልደት ተሻ ብለውታል እና እኔ ዘ የሆነ አሳይመንት እየሰራ ነበረ። ደውሎ እኔ ያለውበት ቤት ልትመጣ ትችላለ ወይ ሲበል ምን አለ ብዬ ቤት ራሱ የከፈተ ምናምን ነበር የመሰለኝና ስገባ ወንድማችን ቴዲ ጋ ነው። እና ገባውኝ ስለምን እንደሆነ ምናምን ራሱ አላወኩም? ልደት ራሱ ሀሳብ ምናምን ሲሰጥ ነበር የሰማሁትና እንዳላችሁት ምንድን ነው በትዕቢተኞች እግዚአብሔር እንደማይሰራ እንደሚያዋርድና ትቶቹን ግን ከፍ ከፍ እንደሚያደርግ እግዚአብሔር የምትመለከቱት ልደትሻ ከእኔ በላይ በደንብ የሚያውቅ ወንድም ነው ነው ሁላችንም እናውቃለን። ብዙ ነገር የሚሰራ ነው። ከሙስሊሞች ጋር ብዙ ጊዜ ተወያይተዋልና ለማስመሰል ምናም ሳይሆን ሪያሊቲው እናውቃለን። ብዙ ውይይቶች ያደረገ ነው። ግን ጠርቶኝ ስለሆነ በቃ ተናግረው ከወጣ እግዚአብሔር የሚወደውን ነው የሚያደርገው። ስለዚህ በሰጠን ኦኬ ልክ እንናገራለን ብዬ ነበር የቆየሁት። እግዚአብሔር ይመስገን በደካማው አድሮ የሚሰራው እግዚአብሔር ነው እና ከሁሉም በላይ የሰራዊት ጌታ እግዚአብሔር አምላክ ዛሬም ዘወትም የተባረከና የተመሰገነ ይሁን። አንድ በተን የሚያከናውን ነገሮችን የሚያስማማ እሱ እግዚአብሔር ነው። እኛ ባሪያዎቹ ተነስቶ መስራት ነው። የሚያከናውደውም ደግሞ ያ ጌታ ስለሆነ ማለት ነው። ያ የታመነው ጌታ ደግሞ እንደማያሳፍረን ሁላችንም እናውቃለን። ስለዚህ ያንን ተስፋ በማድረግ ነው ምንም ሳልዘጋጅ የገባሁት ማለት ነው እና በአንጽም የሚጎዳ አይሆንም ብዬ ተስፋ አደርጋለሁ። እግዚአብሔርም እንደዛ እንደማያደርገው ስለማምን ማለት ነው። ያንን ነገር ነው ያየነው። ልደት ግን እግዚአብሔር ያክብር፣ በጣም ትልቅ ስራ ነው ትህትናን ሳየት በቃ ከሁሉም ከንግግሩም ከትምህርቱም በላይ የልደት ሻህ በቃ እኔ ወርዳለሁ ማለት ራሱ እሱ በቃ ከመጀመሪያ ነው ትምህርቱ እግዚአብሔር መስራት የጀመረው ማለት ኦኬ። በትህትና ሰው በተግባር ሲማር ትመለከታላችሁ። ጭቅጭቅ የሌለበት መረጋጋት ያለበት ሲሆን ደግሞ ከዚህ በፊት ያሬዱ በትህትናው፣ በእርጋታው አለ እስካሁን ሁልጊዜ ያነሳዋል፣ በሪከርዶችም እየሰማው ነበረ። ያሬድ የሚባል ትህትናው እርጋታው አይደል በቃ ያንን ራሱ ራሱ የቻለ ትልቅ ስራ ነው ቢሰራው እና ይህን ሁሉም የሚያደርገው ግን ማነው እግዚአብሔር አምላክ ከዛ በተረፈ ደግሞ ወላዲት አምላክ የሆነች ድንግል ማርያም በምልጃዋ በረድ ክርስቲያኖችን ታግዛለች ክርስቲያኖችም እርስ በርሰስ በጸሎት ስለምንተጋገ እግዚአብሔርም አያሳፍረንም ምንም የስጋ ድካም ቢኖረንም የእኛ እርስ በርስ የምናደርገው ጸሎት ደግሞ ጥሎ አይጥለንም ማለት ነው ክርስቲያናዊ አንድነት የታየበት ምናምን ቀን ነው። እግዚአብሔር የተመሰገነ ይሁን። ልናመሰግን የሚገባውም እግዚአብሔር አምላክን ነው። ሰውን ማመስገን እኔ ምንም ያደረግኩት ነገር የለም። ያው እግዚአብሔር አምላክ ነው በአንደበት አድሮ የሚናገረው። የተናገርኩት ደግሞ እግዚአብሔር አምላክ በሰው ልብ አሳድሮ ወደ ፍሬ እንዲቀይረው። ልደት ሻም የተናገረው መጀመሪያ ላይ በጣም የሚገርም መግቢያ ነበር። እሱንም ሁሉ በሰው ልቦና አድርጎ ፍሬ እንዲያፈራ የሚያደርገው አምላካችን ነው። ወደ ፍሬ ያብቃልን። ብዙ ሰዎች ወደ ድህነት የሚመጡበት ያድርግልን። እግዚአብሔር ስጥልን። አሚን ዮሐዴ፣ እግዚአብሔር ስጥልን። እናመሰግናለን። እውነቱን ለመናገር እናቴና ዛ ብሎን በጣም ገድባችኋሉ። በደቂቃ ከይቅርታ ጋር መውጣት ስላለብኝ እኔ ከዛ እዝራን መዝማሬ እንድንጠቀልለው ማለት ነው። አጠር አጠር አድርጋችሁ ሀሳቦቹን ብቻ አስተላልፉና ከዛ እዝራዬ በምስጋና ፕሮግራማችን እንጨርሳለን። ልደት ይልቀጥል። ብዙ ባለማርዘም ነው የምታወቀው። አይ ልደት እኔ እንኳን አሁን እዚህ አሁን ያረከው ነገር እና ከዩሃር ጋር ያረከው ነገር አፍሪካ ውስጥ ቢለመድ ጥሩ ነው። ይሄ አይነት ሲስተም ብዙ ጊዜ ሀገራችን ላይ አልተለመደም። ለዛ ነው እኔ እበልጣለሁ በሚል ነገር የሀገራችን ድህነት ኤቭሪባዲ ኤግዛይል በስደት የሚወጣ ነው እና እንጂ፣ ብዙ ጥበበኛ ሰዎችን አሉ ሃይማኖታችን ውስጥ። ይሄ ደግሞ አንተ ያደረገው ነገር ከጥበብ በላይ ነው። ቫይዘ ወይ ዌስተርን ውስጥ ያሉ እድሎች ስላገኘን ስላየናቸው፣ ዌስተርን ውስጥ ሰክሰስ ያደረጉበት ምክንያት ትልቁ ምክንያት ሁሉም ጎበዝ ሆኖ አይደለም። ሁሉም ደግሞ አንድ ሰው ሁሉ ነገር አይችልም። ግን አንተ ብዙ ጊዜ የማይብቅ ኳሊቲ ምንድን ነው? ገዳም ትሄዳለህ ጴንጦች ጋር ባለፈው አሁን ሊሆን ማኛ ጋ የጀመርከው አንተ መሰልከኝ። አንተ አንዳንድ ቦታዎች ላይ እርዳታ ያለ ያያህል ነው እና ይሄ ኤሮዳይናሚክስ የሆነ ፐርሰናሊቲ እና ፐርስፔክቲቭ ላይ ያለ እና ይህ ትልቅ ኳሊቲ ነው። የሚያቅሰውን ማወቅ በራሱ ከሚያቆሰው ሰው በላይ እውቀት ነው እና እንደዚህ አይነት ኦርጋናይዝመንት ሲስተም ለሃይማኖታችንም ብቻ ሳይሆን ለሀገር የሚጠቅመል አስተሳሰብ ነው እና በጣም በርታ። በጣም ልጅ ነ በጣም በርታ ወንድማችን ይዋ ደም እንደዛው ክንፎ ሆኖ የአውሮፕላን ክንፎ ሆኖ፣ አንተ ደግሞ የአውሮፕላን አፍንጫ ሆነ ነገሮችን ቀደ በአንድ ላይ መብረር የሚቻለበት አይነት ሲስተም እያስለመድክ ስለሆነ ጥሩ ነው። በርታው እንደሚና በጣም በጣም ጎበዝ ልጅ ነው። ቴንክ ዩ። በጣም ገራ ያኮርልን እዛ ብሎን እናመሰግናለን። ክብሩ እግዚአብሔር አምላካችን እሱ ሰድ ምስጉን ነው። በባህሪው እግዚአብሔር የተመሰገነ ነው። እኛ ባሮቹ ነን። ማንጠቅም ከንቱ ባህሪያዎች ነን በሉ እንዳለ መጽሐፍ ማንጠቅም በጣም ኃጢአተኞች የሆነ እንደ ቸርነቱ እዚህ መድረክ ላይ ቆምነን እንጂ እንደ ስራችን ቢሆን መኖር እንኳን የማይገባን ሰዎችን ነው እግዚአብሔር አምጥቶ እየሰራ ያለውና፣ እግዚአብሔር አምላክ አሁንም ድጋሚ የተመሰገነ ይሁን። የናቲን ማጠር ያለ ሀሳብ ሰማና ዝራ ይዘምርልንና እንጨርሳለን። እሺ፣ ልደት በጣም ባጭሩ ምንድነው ልደትም፣ ዮሐድም ሌሎቻችሁም ሁሉ ምንድነው አንድ ያየሁት ነገር ኦርቶዶክስ ተዋህዶ ቤተክርስቲያን ወንጌልን አትናገርም የሚል ብዙ ውንጀላ ይነገርባት ነበር። ወንጌልን በኃይለኛው እየሰበካችሁ ስላላችሁ እግዚአብሔር ያክብራችሁ፣ በርቱ። ጳውሎስ እንዳለ በወንጌል ማህበርተኛውን ዘንድ ስለ ወንጌል ሁሉን አደርጋለሁ እንዳለ እንደዛ ሆኗል። በአንተም እሱ እናየ ነው። ልደትዬ መጽሐፍ ከማደል ጀምሮ መጽሐፍ ቅዱስ ከመስጠት ፕሮቴስታንቱንም ኦርቶዶክሱንም ሁሉ ተደራሽ የምታደረገው ወንጌል እየሰራ ነው። እግዚአብሔር ይባርክህ የ የሚያደ ያደረከው ነገር እግዚአብሔር ይባርክ። በጣም ታርጌት ፉል ነበረ ይሄ ወንድም መንገድ፣ ታርጌት ፉል ነበር። በጣም ወንጌል መስበክ፣ ኦርቶዶክስን መተንተን፣ በጣም ኢሞሽናል ስታቢሊቲ ባለበት መንገድ፣ እግዚአብሔር ያክብራቸው አገልግሎታቸውን ይባርክ። በጣም አመሰግናለሁ። እግዚአብሔር ያክብርልን። ናቲ፣ ይቅርታ በሰዓት ገደብ ናችሁ ካለው ነባራዊ አንጻር ነው የሚከፍት ሰው ካለ መሰብሰብ ይቻላል። ስለመጣችሁ ሀሳብ ስለሰጣችሁ እናመሰግናለን። እዝራዬ፣ እንግዲህ በዝማሬ ፕሮግራማቸውን ይጠቀልለዋል። ሀሳብ ሰጠ፣ መቅመጫ ቀጠሉ። እሺ ልዘት እግዚአብሔር ያክብርልኝ። በእውነት ሁላችሁንም እግዚአብሔር ይባርካችሁ። እኔ እንደ ዛሬ ቤት እስክደርስ ድረስ ቾክ እያል አቅም በመሰረታዊ ሀሳብና በጣም ለረዥም ሰዓት መንገድ ላይ ነበርኩኝ እና በጣም እየቾኮልኩ ነበረ። ማለት ኔትወርክ እየተቆራረጠብኝ ስለነበር ከክፍለ ሀገር እየመጣሁ ግን በቃ ቤት ደርሼ ሙሉውን እስክከታተል በጣም እየቸኮልኩ ነበረ። ልደት ኦልሞስት ልደት ከውረድክ በኋላ ነው ይህ ዮሐድ ላይ ነው የደረስኩት የነበረው። እግዚአብሔር አንደበቱን አከናውነውለት። ልደት እንግዲህ ዮሐድ የእግዚአብሔርን ሀሳብ በደንብ የስላሴን ትምህርት ገልጧል። በጣም በጣም ነው ደስ ያለኝ። ሁላችሁም ስላላችሁት ምንም ልል አልችልም። እንግዲህ ሁሉንም ሀሳብ ብላችሁታል። እግዚአብሔር ይባርካችሁ። አሁን ከእናንተ እጅግ በጣም ደስ ያለኝ ነገር ምንድን ነው? ሁላችሁም ከአፋችሁ ቤተክርስቲያን፣ ቤተክርስቲያን የሚለው ነገር ሊለይ አልቻለም። እና ይሄ ትልቁ ትልቁ የቤተክርስቲያናችን ትምህርት ምን ያህል ወጥ እንደሆነ ምን ያህል ታች የወረደ ትምህርት እንዳለን ነው የሚያስረዳው። እና እጅግ በጣም ነው ደስ ያለኝ። እግዚአብሔር ይባርካችሁ። ከዚህም በኋላ በሚኖራችሁ አገልግሎት ላይ እንደዚህ ትህትናን የተሞላ እርስ በእርስ የምንከባበርበት አገልግሎት እንዲሆን እመኛለሁ። ጸጋውን ያብዛላችሁ። ባላድል ያደረገን ስሙ ነው የሚለውን ዝማሬ ምናልባት ሰዓት ካለ ቤተክርስቲያን የሚለውን ዝማሬ ዘምራለሁ።